ብዙ ነገር ሲወራ አይታችኋል። ከቤተሰቦቿ ከዛ ከአካባቢ ካለው ብዙ ነገሮች ያልሆነ የሆነ ነገር ሲወራባት ነበረች ልጅቷ። እንግዲህ ሰው በህይወት እያለ ሙቷል ተብሎ ሲወራበት የነበረች ልጅ የሰው አንደኛ ይቺ ጨካኝ እንግዲህ እያያችዋት ነው። ስታወራ እኳን አታፍርም። ጭራሽ መድኃኒት እንዲያረኩ መድኃኒት እየሰጠዋት እንደዚ ልክ ጥሩ ነገር እያደረገች ይመስል ስታወራ ፍረት የላት። ይችኛዋንም ራሄልም የተባለችውን ጊዜ እንደዚህ አፍነዋት አስቀምጠዋት ሊሆን ይችላል በማለት እንግዲህ ልኡልም አቤልም እየተጠራጠሩ ነው ያሉት። እኔም በእርግጠኝነት እንደው አስቴል ውሸታም ወይም በሉኝ በቃ ይቺ ልጅ ታያላችሁ አልሞተችም። የእናቷ የእህቷ አደራረግ በየቀኑ እነሱ እንዴት ነው ልጃ እህታቸው ወይም ልጇ ብትሞትባት የራሄል እናት እንደዚህ ሁና ታያታላችሁ። መታ ሳለ እኮ ነው። የመጀመሪያ ቀን እኮ የውሸት ልቅሶ ነው፣ በደረቅ ነው ስትደርቅ የነበረው እንደው ትክክለኛ ልጇ ብትሞትባት እንደዛ አይደለም። አዘን እኮ እና ቃለን እኮ የእናቶች ስንት እንትን የሚሉ የዚች ደግሞ ዝም ብሎ አለ አይደል የላይ የላይ እንትን ነገር ነው። እና ምን ባላት ባረገው ባረገው እኔት ባረገው ባለሞተች ነው ያልኩት። የእናትየው ድራማ እንዳለ ሆኖ ልጅቷ በሕይወት በኖረች። ሲቀጥል ደግሞ ያቺኛው አስከራይ ከአቤል ቤት የተገኘው ሬሳስ የማን ናት ማናት የሞተችው? ይህም ራሱ መጣራት አለበት። እንግዲህ እነ ልውል በጣም ብዙ ስራ በዝቶባቸዋል። በእያንዳንዱ እንትን እንግዲህ እነዚህን ሰዎች በተለይ የትግስትን እንትኖች እህት ወይም እዛ አካባቢ ያሉትን በደንብ እያጣራ ነው ያለው። ልውልም እንግዲህ አቤልም እያገዘው ነው። ሁላቸውም እንግዲህ ከካሜራ ጀርባ ያሉትም እንግዲህ እየተባበሩ ይህን ጉዳይ እውነት ከሆነ እንትን ለማለት እንግዲህ የተቻላቸውን አቅም እየለፉ ነው፣ እየደከሙ ነው፣ እያያችሁ ነው። ጠዋትና ማታ ደግሞ እውን ይሆናል። የዚች ልጅ ከተገኘች ራሄልም እንደሚያገኟት ተስፋ አደርጋለሁ። እንደ ተገንታ የእውነት እነ ልኡል እና አቤል በቃ ከዚህ ስራ ወጥተው የሚያልፉበት እኔ ሁልጊዜ የምመኝላቸው የእነሱን እረፍት ነው። ጠዋት እና ማታ እንቅልፍ አጥተው ይሄ ነገር ስንት ቀን ሙሉ እንደዚህ እየደከሙ ያሉበት እንግዲህ የአቤልን ስም ለማጥራት ነው። ኦልሬዲ አቤል ንጹሕ እንደሆነ ሁሉም ሰው ያውቃል። አበበ ተናዟል እኮ ሳይሄድ በፊት ብዙ ነገር ተናዞን ሄደው። ስለዚህ ለአቤል ለማን ነው ለአቤል ብዙ እንትኖች አስቀምጦለት ማስረጃዎች ነው ስለዚህ ካሁን በኋላ ብዙም የሚያስጨንቀው ነገር የለም። እውነት ደግሞ ሆኖ ይች ልጅ ካልሞተች ልክ እንደ ትግስት ከተገኘች፣ እናትየዋ ልጇን እያሰቃየች፣ እሷ በብር እየተጫወተች ከሆነ እኔ እንጃ የእውነት ምን አይነት ቅጣት እንደሚሰጣት አላውቅም። እንደው በህይወት ካለች ልጅቷ ማለት ነው። ሴትዮዋ እንደዚህ ታውራ እያያችኋት ነው። በየጊዜው ልዑልና አቤልን ለማጥፋት ነው እንጂ እነ ማኑ አበበን እነ ሊያን እንትን ልበል አትልም። ከነሱ ጋር ምንም እንትን የላትም። ስለዚህ በዚሁ ምንትን እነ ልዑል ደግሞ አሁን ትልቁ ስራችን ካሁን በኋላ የዚችን ልጅ ትክክለኛ ሞታለች ወይስ አልሞተችም የሚለውን ለማጣራት ነው አሁን ላይ እንትን እያረጉ ያሉት ሞር ደግሞ ከትግስት በኋላ በጣም ብዙ ችግር መጥቶባቸዋል። በእያንዳንዱ እንትን ያው እነሱ እንግዲህ ችግር አያጣቸውም። ሁልጊዜም በዛም ያጎት ይላል በዛም እንትን በቻ በጣም ብዙ ሰዎች እነሱን ከስራቸው ለማስተጓጎል ብዙ ነገር እያደረጉባቸው ነው። ግን ምንም አለ ምንም እነሱ ስራቸውን አያቆምም። እንግዲህ ጥላት የተባሉትም በየጊዜው እንግዲህ ሲደክሙ ሲለፉ እድሜ ልካቸውን እድሜያቸውን ይጨርሳሉ። እነ ልዑልም እንግዲህ ወደፊት ነው እንጂ ወደ ኋላ የሚል እንትን የላቸውም። አይደለም አሁን ትንሽዬ ፍንጭ አግኝተው ይቅርና፣ በፊትም እንኳን ምንም ነገር እንትን ሳያገኙ አይታችኋል፣ ጧትና ማታ እንትን እያሉ ነበር። አሁን ደግሞ በትንሹም የሆነች ነገር ካገኙ እነሱ ደግሞ በዛው ተከትለው እንግዲህ ብዙ ነገር ብዙ ጉድ ነው የሚያወጡት። ብቻ እናያለን። የራሄልን እናት ጉድ ማየት ነው የምፈልገው። እንደ እውነት ልጇን ተባብራ ለገንዘብ እንደዚህ እያሰቃየቻት ከሆነ ልክ እንደ ትግስት አይዶኖ እኔ ምን እንደምላችሁ አላውቅም። በእርግጥ ዘመኑ ተቀይሯል። ሰው ከሰው ህይወት ይልቅ ገንዘብን የምናስበልጥበት ዘመን ላይ ደርሰናል። ፈጣሪ ቅሪ በለን። ብቻ እኔ አላቀምሁት ደግሞ የዚች ደግሞ የሚከፋ ይመስለኛል። እናት የፈለገው እንትን ቢል የፈለገው ቢቸግራት እንደዚህ ታደርጋለች ብዬ አላስብም። ግን ከአደራረጓ ከምናየው እንትኗ አታደርግም ለማለትም ትንሽ ይከብዳል። ሴትዮዋ የገንዘብ ሰው ናት፣ አይደለም የራሄል እናቷ እናቷ ይቅርና እህቷ አስመሳኝ እንደሆነች ያየኋት እኔ ባለፈው ልዑል ያቀርባ ሳለ ነው። በጣም እያስመሰለች የእናቷን ሚስጥር የእናቷን ከማን ጋር እንደምትገናኝ ሙሉ ነገር እያወቀች ግን ልዑል ሲጠይቃት ግን እሷ እንደማታቅ እያስመሰለች እንዴት ብር ትቀበያለች? እንዴት እንደዚህ ታደርግ ያለች እያለች እናቷን ለይምሰል ማለት ነው ልዑል እንትን ለማለት ያክል እናቷን እንትን እየተናገረች ነበር። ግን ያው ሁልሽም የዘራሽውን ነው የምታጭጁ የስራሽ ታገኛለች። ጠብቂ ትንሽ ጊዜ። እነ ልውልንም እንግዲህ ፈጣሪ ጠብቃቸው። ብዙ ነገሮች እያደረጉ ይህ ሁሉ ነገር ተቆቁመው አሉ እስካሁንም፣ አሁንም ወደፊትም እንግዲህ ፈጣሪ ጠብቃቸው። ሰው መቼም እናንተ ሰርታችሁ እናንተ ለውጥ እንድታመጡ እነዚህ ሰዎች ለራሳቸው አይደለም፣ ጧት እና ማታ እየለፉ ያሉት ለእኛ ነው አይደለም። እውነተኛ በቃ ጥርት ማለት ስላለበት ወንጀለኛ አገራችን ውስጥ ምን ያክል እየጎዳ እንደሆነ በአንዷም አማይቱ በጣም ብዙ ነገሮች ነው የሚጠፋው። ስለዚህ ይሄ ደግሞ ለአንድ ሰው ወይም ለአንድ እንትን አይደለም ለሁሉም ለህብረተሰብ ስለሆነ በተቻለ እና አቅም ደግሞ እኛ ደግሞ በቻል ነው እኛ እንደ ተመልካች ደግሞ የእነሱን ቪዲዮ ሼር በማድረግ ብናግዛችሁ ደስ ይለኛል። ምክንያቱም ሌላ ነገር ማድረግ ስለማንችል፣ እነሱም የሚፈልጉት የሚለቁት ቪዲዮ በብዙ እይታ እንዲበንት እንዲልላቸው ነው። ይህን ደግሞ ማድረግ እኛ ምንም አያቅተንም። ሁላችንም ሼር እና ላይክ እያደረግንን ቪዲዮ ስትጀምር ሁላችሁም ላይክ ካረጋችሁ በጣም ለብዙ ሰው ተደራሽ ነው የሚሆነው። ከቻላችሁም እንደዛው ሼር እያደረጋችሁ ልውል በተደጋጋሚ እየለመናችሁ ነው። እኔም እንግዲህ በመሃል በመሃል የልውልን የትን እየሰራውላችሁ ነው። ሁለት መቶ ሺህ ያስገቡት እያልኩኝ እንግዲህ እስካሁን ድረስ ማንም ሰው አልገባም። ደግሞ ለምንድን አላቅም የእሱን እንትን እኔ ድንዝዝ ብሎ አይሄድም። የጨምራ ስት ቀንሳል የጨምራ ስቲ ቀንሳል ሁለት መቶ ሺ ብናስገባው ደስ ይለኛል። ደስ ቢለው ደስ ይለኛል ማለት ነው። እንግዲህ ፈጣሪ ይድዳቸው። የዚችን ልጅ መጨረሻ ያሳየን። የራሄልን እናት ውርደትን ያሳየኝን ነው የእውነት እንደው ይቺ ልጅ አልሞተችም ተብላ እንደው በህይወት ከተገኘች እስራኤል ልክ እንደ ትግስት፣ አረ መድኃኒዓለም ምን እንደምላችሁ ምን እንደምላችሁ አላውቅም። ወይ ውርዴት! እንደው አንዳንድ ጊዜ ሰው ህሊና ቤት ይሆናል። ክብር የሌለን እኮ ሰዎች ነን እኛ በራሳችን እንትን የምንቀር አቤቱ ጌታ ሆይ እናትየው ምን ያክል እንደምትዋረድ ታይቶኛል። ብቻ ትኑር ትኑር ብላችሁ ጸሎት አርጉ። እነልውልም እረፍት ያገኛሉ። በቃ ትግ ራሄል በህይወት ከተገኘች ምን አደከማቸው። ልጆቹ ሁሉን ነገር ትተው በራሳቸው አዲስ ህይወት አዲስ እንትን መንቱን ብለው መኖር ይጀምሩ ነበር። በቃ ከነዚህ ከነ አበበ ከነሊያ እየተሯሯጡ እንደዚህ ኦሬዲ ሊያና አበበ በፍጹም የሚታዩ ሰዎች አይደሉም። ራሄልም ብትገኝ በህይወት እነሱ እየሰሩት ወንጀል እንደዚህ እንደፈለጉ እንዲፈነጥዙ የሚተው ያላቸው ነገር አይደለም። መታሰር ያለባቸው ልጆች ናቸው። መቀጣት አለባቸው። ኢትዮጵያ ውስጥ እኔ በጣም የሚገርመኝ ነገር በጣም አጥፍተሽ አትታሰሪም። በትንሹ ደግሞ የሆነች የፍንጭት የሆነ አግኝተሽ ትታሰሪያለች። ለምሳሌ አሁን ይሄ እንትና ማን ነው ስሙ? የእሱ ልጅ አሁን ስሙ ጠፋብኝ። ይሄ ጆን ዳኒ ነው። የእሱ አሁን አየር ላይ የዛሬ ስንት አመት ሆነው ጎበዝ። በጣም የገረመኝ እሱ አሁን ብዙም የሚያስቀጣ ይሄ ሁሉ አመት የሚያሳስረው ጉዳይ ነው ብዬ አላስብም። ምክንያቱም ለምን ብትሉ ከሱ በኋላ ያሉ ሰዎች በጣም ብዙ ሰዎች ስንት ከባድ ከባድ ወንጀል እየሰሩ በነፃነት እየተንቀሳቀሱ የሰውን ነፍስ አጥፍተው እየተንቀሳቀሱ ለዛውም በጣም በወራት በወራት በሶስት በአራት ወራት ወጥተው ማለት ነው። ይሄ ልጅ ደግሞ ከአየር ላይ አልወርድም፣ ውረድ ሲባል በዛ ሰዓት እሱም ትንሽ አጥፍተዋል፣ አላጠፋም አይደለም፣ የሰው ሕይወት ነው መውረድ ነበረበት፣ ግን እሺ ቅጣቱን ተቀጥቶ ይህን ሁሉ አመት ግን መታሰር አለበት ብዬ አላስብም። ሙድ ደግሞ አሁን የሱ አላልቅ ብሎ ታሰረ። ልጅቷ ደግሞ አራስ፣ የማርያም አራስ እንግዲህ ወልደ ገና ስንት ወሯ ነው? ክርስትና ከተነሳ ስንት ቀኑ ነው? እንግዲህ ደግሞ ዛሬ በድጋሚ ደግሞ ልጅቷን አሰሯት። በጣም ነው የሚገርመኝ ወንጀለኛ ሞልቶ ስንት ወንበዴ በየንትኑ እየተሸሽጎ ተሸሽጎ ሰውን ቀንና ሌሊት እንደንትን ምንድን ነው የሚባለው? በእናታችሁ ስንት ሞልቶ፣ ይቺ ግን የማርያም አራስ ገና ልጇን እንትሳትል ከልጇ ነጥለው ታሰረች። እኔ በጣም ነው እንትን ያልኩት። ያዳላል እንዴ? እኔ ሞር በጣም ብዙ ወንጀለኞች በጣም ብዙ እናቶች ሲያለቅሱ፣ በተለይ በቤት ሰራተኛ መስለው ገብተው ልጆቻቸውን አንድ ቤት ውስጥ አስታውሳላቸው ሁለት ልጆች በአንድ ጊዜ በአሰቃቂ ሁኔታ እንትን ብላቸው እሷ ልጅ አሁን መታሰር ያለባት ልጅ ነበረች ግን እሷ ግን ገና በስንት እናት ቁስሏ ሳይድን ተመልሳ ማነው ስሙ ሰይፉ ኢቢኤስ ላይ ቀርባ የልጆችን ገዳይ ገና በሶስት ወሬ ልጆችን በቀበርኩ በሶስት ወሬ አየዋት ብላ ደመንባ እያለቀሰች ያቺ እናት አይታችኋል። እሷ ብቻ አይደለችም፣ ብዙ ወንጀለኞች እንደዚሁ በሰው ነፍስ የሚያጥፋት ማለት ነው። እና ይቺ ልጅ ግን አሁን የጆንዳኔ ፍቅረኛ የተባለችው ልጅ የማርያም አራስ ናት። ገና ምንም ስንት ቀኑ ገና ክርስትና ከተነሳ እንኳን በቅርብ ነው። እኔ ግን በጣም ነው የሚገርመኝ። የኛ ሀገር መንግስት ይገርመኛል በጣም ማን እንደሚያጠፋ ማን እንትን እንደሚል እኮ ለይተው እኮ ነው ያቁም። የእውነት ይገርመኛል በጣም ይህ ሁሉ አመት የሚያሳስር ጉዳይ አልነበረም። የዕድል ጉዳይ ሆኖ ነው እንጂ እኔ ብቻ አላቅም። ፈጣሪ ሆናችሁ እና ልዑላችንም አይበገሬ እንግዲህ እውነትን ካላወቀ ለምንም እንትን አይልም። እንግዲህ ያው ታውቃላችሁ፣ ልዑል ደግሞ የሆነ ነገር ትንሽ ፍንጭት ካገኘ እስከ መጨረሻው ድረስ እነዛን ሰዎች እውነት ከሆነ እነሱን እስር ቤት ሳያስገባ ረፍት አያገኝም። ስለዚህ አሁን ላይ ግን እየተቃረቡ ይመስለኛል። ከነገራችን ላይ በተለይ ትግስት ከተገኘች በኋላ ብዙ ነገሮች እየመጡ ነው ከእሷ ጋር የተያያዘ ማለት ነው። እንዲሁም ከበራሄል ብዙ ነገሮች እየተነሱ ነው። ስለዚህ እነሱም ጥርጣሬያቸው ያደረባቸው እንትን በዚህ እንትን ይመስለኛል። ብቻ እስኪ እናንተን በጸሎታችሁ አስቧቸው። እንግዲህ ትገኛለች ወይስ ትክክል የሞተችው ራሄል ናት የሚለውን እንግዲህ እሱንም እስከ መጨረሻው ድረስ አይተን እንግዲህ ጀግኖቻችን ከገቡበት ገብተው እንግዲህ እውነትን ያወጣሉ። እያንዳንዱ እንግዲህ እነዚህ ሰዎች ኦሬዲ ይች ራሄል ከተገኘች፣ ራሄል አልኩኝ፣ ይቅርታ። አሁን ደግሞ ራሄል ስለምጠራ ራሄል እያልኩ ነው። ሊያ ሊያ ከተገኘች ሁሉንም ነገር የምታውቅ ያቀነባበረችው ዋናዋ ሌባሷ ስለሆነች ኦሬዲ አበበኳን ተሸፋፍኖ መጣ ሬሳ፣ በር ከፈተ፣ አስገባ እንጂ ከጀርባ እሷ ትሁን አትሁን ብዙ ሚያውቅ አይመስለኝም። እኔ አላውቅም ብቻ ያው አንድ ላይ ስለሆኑ ሊያውቅም ይችላል እንግዲህ፣ ማን ያውቃል? ከራይል ማን ነው ከሊያ ጋር ስለሚሰራ ሊያውቅም ይችላል። ሞር ደግሞ ሊያ ናት በደንብ የምታውቅ። እንግዲህ እሷን ነው አሁን ላይ ትልቅ ችግር ትልቅ እንትን እያደረጉ ያሉት እና አበብ ማን ነው ልኡል እና አቤል ስለዚህ መልካም ነገር እንመኝላችኋለን። ይቺ ሴት ከተገኘች የራሄል ትክክለኛ እዛ ውስጥ የሞተችው ራሄል ናት ወይስ ሌላ ሴት ናት የሚለውን ዋናውን እንትን እሷ ላይ መስማት ያለባቸው ነገሮች እሷ መናገር ያለባት ነገር እሷ ስለሆነች ሌሎች ሰዎችም ሊኖሩ ይችላሉ፣ ግን ደግሞ ሞር እነ ልኡል ትኩረት የሚያደርጉት እሷ ላይ ነው። አበበም ያውቃል ብለው እንግዲህ እየተጠራጠሩ ነው እንግዲህ በዛ ሰዓት ሲጠየቅ ግን እሱ በር ከፍቶ ከሌሊት ላይ ከፍቶ በር እንዳስገባ ነው እየተናገረ የነበረው። ይሄ ነገር ደግሞ ለአቤል በጣም ጠቅሞታል። ታውቃላችሁ ብዙ ነገሮችን እስካሁን ድረስ አቤል የተወሰነ ቀናት ነበር የተሰጠው እስር ቤት ተመልሶ ለመግባት ማለት ነው። ግን ይሄ ነገር ከተናገረ በኋላ አበበ እንዳይገባ ብዙ ነገሮች እንደ ማስረጃ ተጠቅሞበት አንዳንድ ጊዜ ካፋ ምልጦትም ይሁን ምን ይሁን አላቅም ብቻ ለአቤል ጠቅሞታል ማለት ነው። በአንዳንድ በኩል ጥሩ ነገር ነው የሰራለት ለአቤል። ሙር ደግሞ ኑሮ ቢሆን እዛ ቦታ ባይጠፋ ኑሮ እስካሁን ድረስ ሊያም የተባለችው እንደዚህ እና ልዑልም አይደክሙም ነበር፣ ይህ ሁሉ ስቃይም አይደርስባቸውም። ልዑልም እንግዲህ እጁን እንትን አይባልም ነበር ብቻ አልፏል። ለበጎ ነው እና አሁንም እነዚህን ሰዎች ከገቡበት ገብተው እንግዲህ ለመያዝ እንግዲህ ዋናዎቹ ሌባዎች እነሱ ስለሆኑ እነሱን እንግዲህ ፈጣሪ ያግዛቸውም ከማለት ውጭ ምንም ማለት አችልም። ያ በቀስ በቀስ እንቁላል በእግሩ ይሄዳል እና የሚባለው የራሄል እናትም እውነቱን መናገራቸው አይቀርም። ቢያስለፈልፏቸው እንደዚህ ያለ እንትን አይቁነጥነጡም። በጣም ብዙ ነገር የሚያውቁ ይመስለኛል። የእውነት እኔ አላማረችኝም፣ ሴትዮዋ አኳኋኗ፣ ምናምን በየጊዜው አዲስ ቅድ ምናምን ለእነ ልዑል የምታሳያቸው እንትን ብዙም አንተን አላለችም። ስለዚህ በእሷም ራሱ እነ ልኡል እየተጠራጠሩ ነው ያሉት በራሄል እናት ማለት ነው። እህትየዋም እንግዲህ ግንኙነት ከእነሱ ጋር እንዳላት ብዙ ነገር ስታ ልኡል ጋር ስትመጣ እነሱ ጋር እንደማትገናኝ እንደማታውቃቸው ምናምን ነው ግን ከጀርባ ታሪ-